ሰላም እንዴት ናችሁ? ሰላማችሁ ብዝት ይበል። ይህ ጮራ የዩቲዩብ ቻናላችን ነው። የቻናላችን ቤተሰብ ያልሆናችሁ ቻናላችንን ሰብስክራይብ በማድረግ ደውሏን በመጫን ቤተሰብ ሆኑ። ለእናንተ የሚጠቅሙ የሚያስተምሩ የጤና ጉዳዮችን ወደ እናንተ እናደርሳለን ማለት ነው። ዛሬ የምናየው የምግብ አለመፈጨት እንግዲህ፣ ብዙዎቻችሁን ያጋጥመናል። ታዲያ ምንድነው ችግሩ የሚለውን ዛሬ እናያለን። የምግብ አልተስማማኝም ወይም ደግሞ የምግብ ስበላ አይመቸኝም የሚሉ አባባሎች ከአንዳንድ ሰዎች መስማት የተለመደ ነው። ለመሆኑ የተመገቡት ምግብ ያልተስማማበት ምክንያት እንዴት ልናውቅ እንችላለን? የተመገብነው ምግብ ምቾት ከነሳን ችግሩ የምግቡ በሆድ ውስጥ ያለመፈጨት ችግር ሊሆን ይችላልና ምልክቶችን ልብ ብለን ማየት ያስፈልገናል። የመጀመሪያው የምግብ አለመፈጨት ምልክቶች ናቸው፤ የላይኛ ሆድ ሕመም መሰማት፣ ግሳት ወይም ደግሞ ጋዝ ወይም አየር በአፍ ይወጣል። ሆዶት በጋዝ ወይም ደግሞ በአየር መነፋት፣ የደረት ህመም፣ ማቀለሽለሽና አልፎ አልፎ ደግሞ ትውኪያ መኖር፣ ጥቂት እንደተመገብን የመጥገብ ስሜት መኖር፣ አንዳንድ ጊዜ ተቅማጥ፣ አልፎ አልፎ የራስ ህመም፣ የመፍዘዝ ስሜት ሊሰማን ይችላል ማለት ነው። ብዙዎቻችን ምግብ በልተን የሆነ ፍዝዝ ስንል ወይም እንቅልፍ እንቅልፍ ሲለን ምንድ ነው የምንለው? ጠግበን ነው የምንለው አደለ? ግን ደግሞ ያለመመቸት ምልክቶች ናቸው። ሌላው ምግብ እንዳይፈጭ የሚያደርጉት ምክንያቶች ስናይ ደግሞ ብዙ ምግብ መብላት፣ በደንብ ሊፈጭ የማይችል ምግብ መብላት፣ ቅባት የበዛባቸው ምግቦችን አብዝቶ መመገብ፣ ካፌን የበዛባቸውና ቾኮሌቶችን ማብዛት፣ ቶሎ ቶሎ መጉረስ፣ በፍጥነት ፈሳሽ ነገር መውሰድ በደንብ አኝኮ አለመዋጥ፣ የሚስማማን ምግብ በሚገባንና በተወሰነ ጊዜ በመጠኑ ያለመብላት፣ ከልክ ያለፈ ጭንቀት፣ አንዳንድ መድኃኒቶች ወይም አይረን አንቲባዮቲኮችን መውሰድ አንዳንድ በሽታዎች ወይም ስኳር፣ ጨጓራ በሽታና የጨጓራ ካንሰር፣ የቆሽት ብግነት፣ የሐሞት ከረጢት ጠጠሮች። አንዳንድ ሰዎች ሌሎች የሚያስቸግራቸው ምግብ እነሱ ሲመገቡት ላያስቸግራቸውም ይችላል ማለት ነው። ሁሉም ላይ ላይሆን ይችላል። መፍትሄው ነው እንግዲህ ትልቁ ነገር አይደል ዝግ ብሎ መብላትና በትንሽ መጠን መብላት አልኮልና ካፊን ያለባቸው መጠጦችና ቡና፣ ሻይ የመሳሰሉትን ከመውሰድ መ መቆጠብ ሲጋራ ማጨስ ማቆም፣ አባባሽ የሆኑ ምግቦችን በተለይ ቅመም የበዛባቸውን በቀላሉ የማይፈጩ ምግቦችን ማስወገድ፣ በሳምንት አንድ ቀን ፍራፍሬ መመገብ፣ በየቀኑ ከተቻል ወተት መጠጣት፣ ጸረ አሲድና አሲድ ገዳቢ መድኃኒቶች፣ ህመሙን ለማስታገስ እርጥበት ባለው ጨርቅ ሆድ ማታ ማታ አስሮ መተኛት ይመከራሉ ማለት ነው። ምንጮቻችን